ነጭ ሽንኩርት ለጤና ጥሩ እንደሆነ ሁልጊዜ ይሰማሉ፣ አደል? ግን የማይነገር ትልቅ ስህተት አለ። የነጭ ሽንኩርትን የመፈወስ ኃይል ሙሉ በሙሉ የሚያጠፋ የተሳሳተ አጠቃቀም። በጣም መጥፎው ነገር ምንድን ነው? ሁላችንም ማለት ይቻላል ሳናውቅ በየቀኑ የምንሰራው ስህተት ነው። ነጭ ሽንኩርትን በኩሽና ውስጥ እንደ ኃይለኛ መድኃኒት ከመጠቀም ይልቅ አብዛኞቻችን በቀላል እየገደልነው ነው ነው እነዚህን ቀላል ቴክኒኮች እስካሁን የማያውቁ ከሆነ የቪዲዮ ከዚህ ኃይለኛ ፍሬ ጋር ያሉትን ግንኙነት ሙሉ በሙሉ ይለውጠዋል። ይህ ስህተት ምንድን ነው? እናም የጥንት ስልጣኔዎች ከፒራሚዶች ግንባታና ኦሎምፒያኖች ትክክለኛውን የነጭ ሽንኩርት አጠቃቀም ሚስጥር እንዴት ያውቁት ነበር? እስከ መጨረሻው ይቆዩ፣ ምክንያቱም ነጭ ሽንኩርቱን በማንኛውም ጊዜ ከማብሰልዎ በፊት ማንም የማይነግርዎትን ምርጥ ህግ እነግሮታለሁ። ይህንን ምስጢር ካወቁ በኋላ፣ ነጭ ሽንኩርትን ለጤናዎ አስማቱን እንዲሠራ ትፈቅዳላችሁ። ይህ የነጭ ሽንኩርት አጠቃቀም ስህተት የጤና ጥቅሞቹን ሙሉ በሙሉ ያጠፋል። ለዓመታት ነጭ ሽንኩርትን በምግብ ውስጥ ተጠቅመዋል፣ ነገር ግን ነጭ ሽንኩርት በትክክል ስለመጠቀሙ እርግጠኛ ኖት ናም። እነዚህን ቀላል ቴክኒኮች ሲማሩ ውጤቶቹ አስደናቂ ናቸው። ነጭ ሽንኩርት ተራቅመን ብቻ አይደለም። ለሺህ ዓመታት የጥንት ስልጣኔዎች ይህንን ተክል ዩ የሆነ የመድኃኒት ኃይል እንዳለው ያውቁ ነበር። ግብፃውያን ፒራሚዶችን ለገነቡት ሰራተኞች ነጭ ሽንኩርት ይሰጡ ነበር፣ ምክንያቱም ጥንካሬና ጽናት እንደሚሰጥ ስለሚያውቁ። የጥንት ግሪኮች አትሌቶቻቸውን ከኦሎምፒክ ውድድሮች በፊት ለማጠንከር ነጭ ሽንኩርት ይጠቀሙ ነበር። በመካከለኛው ዘመን ሰዎች ነጭ ሽንኩርት ከቸነፈር እንደሚጠብቃቸው በማመን ኪሳቸው ውስጥ ይይዙት ነበር። በጣም የሚያስደስተው ምን እንደሆነ ያውቃሉ? እነዚህ ሁሉ ጥንታዊ ወጎች እውነተኛ ሳይንሳዊ ድጋፍ ነበራቸው። ዛሬ በዘመናዊ ምርምር እድማያቶቻችን ፍጹም ትክክል እንደነበሩ ማረጋገጥ እንችላለን። ነጭ ሽንኩርት በእርግጥ ሰውነትን የሚያጠነክሩና ከበሽታ የሚከላከሉ ባህርያት አሉት ግን ችግሩ ይኸውና፣ አብዛኞቹ ሰዎች የነጭ ሽንኩርት ጥቅሞችን በሙሉ እንዲያጡ የሚያደርግ መሰረታዊ ስህተቶችን ያደርጋሉ። እነዚህ ስህተቶች በጣም ቀላል ስለሆኑ ከዚህ በፊት እንዴት አስቤው አላውቅም ብለው ይገረማሉ። ከሁሉም በጣም በተለመደው ስህተት እንጀምር፣ ምናልባትም እርሶም የሚያደርጉት አብዛኞቹ ሰዎች ነጭ ሽንኩርት በቀጥታ ወደ ጋለ መጥበሻ ያደርጋሉ፣ ወደሚያቃጥል ዘይት ላይ ይጥሉታል። ይህ ሊያደርጓቸው ከሚችሏቸው ትልቅ ስህተቶች አንዱ ነው። ነጭ ሽንኩርትን በቀጥታ ወደ ከፍተኛ ሙቀት ሲያስገቡ አሊሲን የተባለውን በጣም አስፈላጊውን ውህድ እያጠፉት ነው። ይህ ንጥረ ነገር ነጭ ሽንኩርት የመፈወስ ኃይሉን ይሰጠዋል። ከመጠን በላይ ሙቀት በቀላሉ ያስወግደዋል። ገንዘብን እንደ መጣል ነው። የነጭ ሽንኩርትን ጥቅም ለመጠበቅ ተስማሚው የሙቀት መጠን ከ140 ዲግሪ ፋራናይት በታች። ስለዚህ አንድ ቀላል ምክር ይኸውና፣ ነጭ ሽንኩርት እየተጠቀሙ ከሆነ እሳቱ ካጠፉ ወይም ሊጠፋ በመጨረሻ ላይ ይጨምሩት። በዚህ መንገድ ባህሪያቱ ሳይበላሹ ይጠበቃሉ። ነጭ ሽንኩርት ከመጠን በላይ ቡናማ መሆን ሲጀምር ጥቅሞቹን ከማጣት በተጨማሪ መራራ ጣዕም ሊያዳብር ይችላል። ስለዚህ ጣዕምን ብቻ በማሰብ እንኳን በኃይለኛ ሙቀት መጥበስ ማቆም ጠቃሚ ነው። ሌላው በጣም የተለመደ ስህተት ሙሉ የነጭ ሽንኩርት ፍሬን እንደ ክኒን መዋጥ ነው። ይህንን ሞክረው ያውቃሉ? በጣም ደስ የማይል ነው። እናም ካለማስደሰቱ በተጨማሪ በተግባር ምንም ፋይዳ የለውም። ነጭ ሽንኩርት ንቁ ውህዶችን ለመልቀቅ መከተፍ፣ መጨፍለቅ፣ ወይም መቆረጥ አለበት። ነጭ ሽንኩርት በዚህ መልክ ብቻ ነው ለእርሶ ጥቅም መስራት የሚጀምረው። ይህ የሚሆነው በነጭ ሽንኩርት ውስጥ በተለይ በተለያዩ ክፍሎች ውስጥ ተለያይተው የሚቆዩ ሁለት ንጥረ ነገሮች ስላሉ ነው። ሲከተፉ ወይም ሲፈጩ እነዚህ ንጥረ ነገሮች ይገናኛሉ፣ ናም ታዋቂውን አሊሲን ይፈጥራሉ። ጠቃሚ ምክር ነጭ ሽንኩርትን ከቆረጡት ወይም ከፈጩት በኋላ ከመጠቀሙ በፊት ለአስር ደቂቃዎች ያህል እንዲያርፍ ያድርጉት። እንግዳ ሊመስል ይችላል፣ ነገር ግን በዚህ ጊዜ ሁሉንም ጥቅሞች የሚያሻሽል አስፈላጊ የኬሚካል ምላሽ ይከሰታል። ነጭ ሽንኩርት እርሶን ለመርዳት ጊዜ እንደሚያስፈልገው እየነገርኩት ነው። በእነዚህ አስር ደቂቃዎች ውስጥ ሌሎች ለምግብ አዘገጃጀት የሚሆኑ ንጥረ ነገሮችን ማዘጋጀቱን መቀጠል ይችላሉ። ይህንን በማድረግ ነጭ ሽንኩርት ከሚያቀርበው ነገር ምርጡን እያገኙ መሆኑን ያረጋግጣሉ። ብዙ ሰዎች ነጭ ሽንኩርት ሲገዙ የተሳሳተ ምርጫ ያደርጋሉ። እነዚህ በሱፐርማርኬቶች የሚሸጡ አስቀድሞ የተላጠ ነጭ ሽንኩርት ምቹ ሊመስሉ ይችላሉ፣ ነገር ግን ብዙ ጥቅሞቻቸውን አጥተዋል። ነጭ ሽንኩርትን የመላጥና የማቆየት የኢንዱስትሪ ሂደት ብዙ ጠቃሚ ውህዶችን ያጠፋል። የነጭ ሽንኩርት ዱቄት ወይም ቅንጣቶች በጤና ጥቅሞች ረገድ ከትኩስ ነጭ ሽንኩርት ጋር አይወዳደሩም። ለምግብ ጣዕም ሊጨምሩ ይችላሉ፣ ነገር ግን ለጤና ጥቅማቸው በጣም ውስን ነው። ትኩስ ነጭ ሽንኩርት በሚመርጡበት ጊዜ ጥቁር ነጠብጣቦች ሳይኖሩባቸውና እነዛ አረንጓዴ ትናንሽ ቡቃያዎች ሳይወጡ ጠንካራውን ይፈልጉ። እለል ብለውና ለስላሳ እንደሆኑ ከተሰማዎት ይህ ከምርጥ ጊዜው ያለፈበት መሆኑ ምልክት ነው። ጥሩ ነጭ ሽንኩርት ሲጨምቁት ደረቅ ድምፅ ያሰማል፣ ልክ ውስጡ ሙሉ እንደሆነ። ሌላው የጥራቱ አመላካች ቆዳው ነው። በደንብ መያያዝ አለበት፣ በራሱ አይላጥም። በቆዳው ላይ ቢጫ ቀለም ያለው ነጭ ሽንኩርትን ይጠንቀቁ፣ ይህ የቆየ መሆኑን ሊያመለክት ይችላል። ነጭ ሽንኩርቱን በቤት ውስጥ የት ያስቀምጣሉ? በማቀዝቀዣ ውስጥ ከሆነ ሌላ የተለመደ ስህተት እየሰሩ ነው። ነጭ ሽንኩርት ቀዝቃዛ፣ ደረቅና አየር የተሞላባቸው ቦታዎችን ይወዳል። ነገር ግን ማቀዝቀዣውን ፍሪጅ አይወድም። በማቀዝቀዣ ውስጥ ያለው እርጥበት ነጭ ሽንኩርት በፍጥነት እንዲበቅል ወይም እንዲበሰብስ ሊያደርግ ይችላል። የወጥ ቤት ጥግ ላይ ከፀሐይ ብርሃን ርቆና ከምድጃው ርቆ ማስቀመጥ ፍጹም ምቹ ነው በቅርጫት በወረቀት ከረጢት ወይም በንጹህ ላይለን ካልሲ ውስጥ ማስቀመጥ ይችላሉ እንግዳ ይመስላል ነገር ግን የአየር ዝውውርን ስለሚፈቅድ በጣም ጥሩ ይሰራል ተስማሚው ቦታ ጥሩ የአየር ዝውውር ሊኖረው ይገባል ለዚህ ነው እነዛ የተዘጉ መያዣዎች ነጭ ሽንኩርት ለማከማቸት ምርጥ አማራጭ ያልሆኑት ለረጅም ጊዜ ትኩስ ሆኖ ለመቆየት መተንፈስ አለበት። በትክክል ከተከማቸ ነጭ ሽንኩርት እስከ ሁለት ወር ሊቆይ ይችላል። ነገር ግን ከፈለፈሉት፣ ከሰበሩትና አንዳንድ ፍሬዎችን ከቀነሱለት በኋላ ትንሽ ጊዜ ስለሚቆይ በተቻለ ፍጥነት ይጠቀሙት። አሁን ነጭ ሽንኩርትን እንዴት በብቃት ይጠቀማሉ? በጣም ኃይለኛው መንገድ ጥሬውን መመገብ ነው ግን ሁሉም ሰው መቋቋም እንደማይችል አውቃለሁ። ጣዕሙ በጣም ጠንካራ ነው። አማራጩ በጣም በጥሩ ሁኔታ መቁረጥና ከወይራ ዘይትና ከቅጠላ ቅጠሎች ጋር መቀላቀል ነው። ለስላሳ ይሆናል፣ እናም እንደ ልዩ ቅመማ ቅመም ሊጠቀሙበት ይችላሉ። ሌላው ጣፋጭ መንገድ የነጭ ሽንኩርት ሻይ ማዘጋጀት ነው። ሁለት ፍሬ ጨምቀው ለአስር ደቂቃዎች እረፍት በመስጠት ከዛም በአንድ ኩባያ ውስጥ በማስቀመጥ ሞቅ ያለ ውሃ አፍሱበት፣ የፈላ ሳይሆን። ትንሽ ማርና ሎሚ ይጨምሩ እናም ጣፋጭ የመድኃኒት መጠጥ ያገኛሉ። ይህ ሻይ በተለይ የጉንፋን ምልክቶች ሲታይ ወይም ትንሽ እንደደከሙ ሲሰማዎት ቢጠጡት ጥሩ ነው። ጉንፋን እያጋጠሙት ከሆነ ወይም እየታመሙ እንደሆነ ከተሰማዎት ይህ ቀላል የምግብ አሰራር ብዙ ሊረዳዎት ይችላል። የነጭ ሽንኩርት ፍሬ ጨምቀው ከአንድ ማንኪያ ንጹህ ማር ጋር ቀላቅለው ይውሰዱት። ማር ጠንካራውን ጣዕም ይሸፍናል እናም የራሱን ጸረ ባክቴሪያ ባህሪያት ይጨምራል። ይህንን የቤት ውስጥ መድኃኒት የበለጠ ለማጠናከር ትንሽ የዝንጅብል ዱቄትና ጥቂት የሎሚ ጠብታዎች ማከል ይችላሉ። ለጉንፋን እውነተኛ ቦምብ ይሆናል። ነጭ ሽንኩርት ከበሉ በኋላ መጥፎ የአፍ ጠረን ላላቸው ሰዎች ጥቂት ምክሮች እነሆ። ትኩስ የፐርስሊ ቅጠሎችን ሜንት፣ ወይም የካርዳሞም ዘሮችን ማኘክ በጣም ይረዳል። ወተት መጠጣት ሽታውን ያስወግዳል፣ እንዲሁም ፖም መብላት በሚያስገርም ሁኔታ። ነጭ ሽንኩርት ከበሉ በኋላ አረንጓዴ ሻይ መጠጣት ሽታውን ለመቀነስ ይረዳል። አስፈላጊ መረጃ፦ ከፍተኛ የደም ግፊት ወይም ደማቅጠኛ መድኃኒቶች የሚወስዱ ከሆነ ነጭ ሽንኩርትን ለመድኃኒትነት መጠቀም ከመጀመሮ በፊት ከሐኪሞ ጋር መነጋገር ጥሩ ነው። አደገኛ አይደለም፣ ነገር ግን ነጭ ሽንኩርት የእነዚህ መድኃኒቶችን ተጽዕኖ ያሻሽላል። ስለዚህ አስፈላጊ ሊሆን ይችላል። ቀዶ ጥገና ለሚደረግላቸው ሰዎችም ከጥቂት ቀናት በፊት የነጭ ሽንኩርት መድኃኒት መጠቀም ማቆም ይመከራል። እንደ የጨጓራ ቁስለት ያሉ የሆድ ችግር ላለባቸው ሰዎች በባዶ ሆድ ጥሬ ሽንኩርት ማስወገድ የተሻለ ነው። በእነዚህ አጋጣሚዎች የበሰለ ነጭ ሽንኩርት ረጋ ያለ አማራጭ ሊሆን ይችላል። ምን ያህል መጠቀም አለብን? ለአብዛኞቹ ሰዎች በቀን ከአንድ እስከ ሁለት ፍሬ ጥሩ መጠን ነው። ሰውነቶ ሲለምድ ቀስ በቀስ ሊጨምሩ ይችላሉ። አንዳንድ ሰዎች በቀን እስከ አራት ፍሬ ይመገባሉ፣ ነገር ግን ይህ ከሰው ወደ ሰው በእጅጉ ይለያያል። በቤት ውስጥ የአትክልት ስፍራ ካሉት ነጭ ሽንኩርትን መትከል ከሚያስቡት በላይ ቀላል መሆኑን ያውቃሉ። በገበያ ላይ የሚገዙትን ትክክለኛ ፍሬዎች መትከል ይችላሉ። ጫፉን ወደ ላይ በማድረግ ብቻ ይቅበሩት እናም ይጠብቁ። በጥቂት ወራት ውስጥ ትኩስ ኦርጋኒክ ነጭ ሽንኩርት በቤት ውስጥ ይኖሩታል። በቤት ውስጥ የሚበቅለው ነጭ ሽንኩርት ብዙውን ጊዜ ከንግድ ነጭ ሽንኩርት የበለጠ ኃይለኛ ነው፣ ምክንያቱም በትክክለኛው ጊዜ ስለሚሰበስቡት እቅሞቹን ሊቀንስ በሚችል የአጠቃቀም ሂደቶች ውስጥ አያልፍም። በጣም ጥሩ ክፍል ነጭ ሽንኩርት ከማንኛውም አይነት አመጋገብ ጋር አብሮ የሚሄድ መሆኑ ነው። ቬጅተሪያን ስጋበል ወይም ማንኛውም የአመጋገብ ገደቦች ካሎት ነጭ ሽንኩርትን በዕለት ተዕለት እንቅስቃሴ ውስጥ የሚያካትቱበት መንገድ ሁልጊዜ አሎት። ታዲያ ዛሬ ለምን አይጀምሩም? ከኩሽና ውስጥ ነጭ ሽንኩርት ይውሰዱ፣ ያጋራኑትን ምክሮች ይጠቀሙና ይህንን ወደ ተሻለ ጤና የሚያመራ ጉዞ ይጀምሩ። በጥቂት ሳምንት ውስጥ ልዩነት እንደሚሰማሁትና ስላገኟቸው ጥቅሞች ለሁሉም መንገር እንደሚጀምሩ እርግጠኛ ነኝ። ይህ ቪዲዮ ለእርሶ ጠቃሚ ከሆነ ላይክ፣ ሼር፣ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እንገናኝ።